ቅንጡ የኤምሬስ ፓላስ ሆቴል ለግንባታ የወጣበት 3 ቢሊዮን ዶላር ወይም 174 ቢሊዮን ብር በላይ ሲሆን በግንባታ ውጪ የሚወዳደሩትና በዓለም ላይ እስካሁን በነበሩ የሆቴል ግንባታ ታሪክ የሚስተካከሉት ወይም የሚበልጡት ሁለት ሆቴሎች ብቻ ናቸው። እነሱም በላስ ቬጋስ የሚገኘው ኮስሞፖሊታን እና በዚንጋፖር የሚገኘው ማሪና ቤ ሳንድስ ሆቴል ናቸው። ኤምሬስ ፓላስ ሆቴል የተገነባው በ100 ሄክታር ስፋት 1000 ስኩዌር ኪሎ ሜትር ሲሆን ከምስራቅ ወደ ምዕራብ ያለው ርዝመትም 1 ኪሎ ሜትር ነው። ይህ ማለት ጠቅላላው የሆቴሉ ስፋት አስር ስታዲየሞችን ያህላል ማለት ነው። እንዲህ ተንጣሎ የአቡዳቢ ግርማ የሆነው ሆቴል የተገነባው በ2005 ነበር። ወደ ሆቴሉ ቅጥር ግቢ ለመግባት ከሚያገለግሉት በሮች ውስጥ አንደኛው የቪአይፒ መግቢያ ሲሆን፣ ለከፍተኛ የመንግስት እንግዶችና ለንጉሳዊ ቤተሰቦች መግቢያ እየተለየ ነው። ከእነዚህ ውጭ ያለ ማንኛውም እንግዳ ሌሎቹን በሮች መጠቀም ይኖርበታል። ወደ ግቢው እንደዘለቁ ግራና ቀኝ የሚያማምሩ የተምር ዛፎችና ፏፏቴ ይቀበሉታል። እግሮ ገና የግቢውን ወለል እንደረገጠ እውነትም ወደ ተለየ ቦታ እንደመጡ ይረዳሉ።